የክረምት ወቅት ለበጋው ተራውን ሲለቅ ፀሐይ በምድር አራቱ ማዕዘናት ስትፈነጥቅ የክረምት የውሃ ሙላት ጎድሎለት ሳይገናኝ የቆየ ዘመድ አዝማድ መገናኘት የሚችልበት መስከረም ሲመጣ የኦሮሞ ሕዝብ እንኳን ከጨለማ ወደ ብርሃን ተሸጋገርን በማለት ለፈጣሪው የበዛ ምስጋናን የሚያቀርብበት ስርዓት ነው። ኢሬቻ በብዙ ስርዓቶች የታጀበው የኢሬቻ በዓል ማህበራዊ ደረጃና የእድሜ ልዩነት ሳይፈጠር የኦሮሞ ህዝብ ለዘመናት በጋራ ሲያከብረው ቆይቷል። ለፈጣሪ ምስጋና የሚቀርብበት ይኸው ስርዓት በውሃ ዳር ይከበራል። ፈጣሪ ባለፈው ክረምት ለቸረው ዝናብ፣ ላበቀለው ቡቃያ፣ ላለመለመው ሜዳ፣ በተለይም ከክረምቱ ጭጋግ በኋላ ለሰጠው ብርሃን ይመሰገናል። ብርሃን ደግሞ ውበትና መድመቂያ መሆኑን አባቶች ይጠቁማሉ። ለዚህም ነው በኢሬቻ በዓል አከባበር ላይ ሁሉም ውብ የባህል ልብሱን በመልበስ በደስታ በዓሉን የሚያከብረው። ችግርን ላሳለፈለት ፈጣሪው ምስጋና የሚያቀርበው ህዝብ በቡድን በመሆን በማክበሪያው ስፍራ ተገኝቶ ለወደፊቱም ተስፋ የሚሰንቅበት፣ ሰላምን የሚለማመንበትም ነው። ኢሬቻ ህዝቡ በዓሉ ወደሚከበርበት ስፍራ የሚሄደው በተናጠል ሳይሆን በህብረትና በአንድነት ነው። ይህም ኢሬቻ የአንድነትና የአብሮነት በዓል መሆኑን በጉልህ የሚያንጸባርቅ ነው። የኢሬቻ በዓልን ለማክበር የሚታደመው ህዝብ የልምላሜ ምልክት የሆነ እርጥብ ሳር ይይዛል። ወደ መልካ ውሃ ወዳለበት ስፍራ ሲያቀናም መሬሆ በሚል ዜማ ይታጀባል። በዘንድሮ ዓመት የኢሬቻ በዓልን ለማክበር በርካታ ቅድመ ዝግጅቶች ሲከናወኑ ቆይተው በዓሉ በሆረ ፊንፊኔ ከተለያዩ አካባቢዎች የመጡ ታዳሚዎች በተገኙበት በድምቀት ተከብሯል። በዚህ የሀገር ሀብት በሆነው በዓል ላይ ለመታደም ከሀገሪቱ የተለያዩ አቅጣጫዎች ወደ አዲስ አበባ የተመመው ህዝብ በርካታ ነው። ከሌሊት ጀምሮ የተሰባሰበው ህዝብም በዓሉን እሴቱን በጠበቀ መልኩ አክብሯል። ኢሬቻ ለሀገር ማንሰራራት የሚል መሪ ሀሳብን የሰነቀው የ2018 የኢሬቻ በዓል በሆረ ፊንፊኔ ህብረ ብሔራዊት ኢትዮጵያን ያንጸባረቀ ሆኗል።